ቲክታክ መንደር ላይ ብዙ አይነት ክፉ ሰዎችን ብዙ አይነት ጋጣውጥ ሰዎችን አይተናል። የዚች ልጅ በጣም ይለያል። በጣም ነው የሚያሳዝነው። አንዲት ሱሪያዊት እናት ባክሽን አንድ ዙር አጫውችኝ ልጄ ታማብኝ መድኒት መግዣ አጥቻለሁ ስትላት፣ ባክሽ ደዛ ውጭልኝ መጫወት አልፈልግም አንቺ መጅኑና ብላን ያስወጣቻት። ሱብሓንላህ በጣም በጣም ያሳዝናል። እቺ ልጅ ምናልባት አሁን ኖሯት ደልቷት ሊሆን ይችላል። ነገ ግን መውደቂያዋን አላህ ነው የሚያውቀው። በነገራችን ላይ አልተገረምኩም። እች ልጅ ምናልባት ታስታውሱ እንደሆነ በቅርቡ በሰሞኑ ሀቢባ ቤት 24 ሰው በተሰበሰበበት ወንድሟ ላይ በውሸት ከሌላ ሰው ግቦ ተቀብላ በወንድሟ ላይ በውሸት የመሰከረች ሴት ናት። በማግስቱ መጥታ ውሸቴን ነው ውሸቴን ነው የመሰከርኩት ያ ሁሉ ውሸት ነው ብላ የተናገረች ሴት ናት። ስለዚህ እቺ ልጅ በወንድሟ በውሸት ለጥቅም ብላ የመሰከረች እቺ የሆነች አረመኔ ሴት አንዲትን እናት ብትሳደብ ምንም አይገርም። ግን በጣም በጣም ነው የሚያሳዝነው። ምን አይነት ህሊና ነው ያላት? ምን አይነት ልብ ነው ያላት? ያቺ እናት በጣም ትልቅ አሮጊት ሴትዮ ናት። በዛ ላይ እባክሽ እባክሽ ልጄ ታማብኝ መድኒት መግዣ አጥቼ ነው ብላ የመድኃኒቱን ጠርሞስ ጠርሙስ እያሳየቻት ማለት ነው። የምትናገረውን ሳታሽ ጨርሳት ማለ ይጅባክሽ አንቺ መጅኑና ነው ያለቻት። አስቡት! አለጫውትሽም አይደለም መገልመጥም አይደለም አንቺ መጅኑና አለቻት። ሱብሓንላህ ወላሂ በጣም በጣም ነው ያዘንኩት። ማለት በጣም ነው ያሳዘነች እና እንደዚች አይነት ሴት አላህ Subhanahu Ta'ala እኔ እንጃ ብቻ፣ ያው እሱ ፍርዱን ይስጥ ነው ምለው። ሁሉም ሰው ይቸገራል። እነዛ ሶሪያኖች የሆነ ሰዓት ላይ ልክ እኛ መተን እንደምንሰራባቸው ሀገር ሰዎች የደላቸው ቤታቸው፣ ጓዳቸው የሞላ የተንደላቀቀ ኑሮ የነበራቸው ሀብታም ሰዎች ነበሩ፣ ስደተኞች ሳይሆኑ ሰዎች ተሰደው ሄደው ልክ እንደማንኛውም አረብ አረብ ሀገር የሚሰሩባቸው ሀብታም ሀገራቶች ነበሩ። አላህ ስብሓን ወተዓላ ያው ነገራቶችን ይገለባብጣል ና ጦርነት በጦርነት ምክንያት ሀገራቸው ለእንደዚህ አይነት ረሀብ ና እንግልት ህዝቦቻቸው እንዲሰቃዩ ህዝቦቻቸው እንዲሰደዱ ሆኗዋል ማለት ነው። ይሄ ደግሞ የአላህ ስብሓነ ወተዓላ ስራ ነው። አንድ ቀን ደግሞ እነሱም ተሰብስቦ ምናልባት የእነሱ ሀገር ተስተካክሎ ሌሎች ሀገራቶች በእንደዛ አይነት ሁኔታ ሊሆኑ ይችላሉ ማለት ነው፣ በተቃራኒው ማለት ነው። አላህ ስብሐነ ወተዓላ ነስሩን ቅርብ ያደርግላቸው። አላህ ሀገራቸውን ሰላም ያደርግላቸው። አላህ ስብሐነ ወተዓላ ደግሞ እንደዚህ የተቸገሩትን እናቶች አላህ ይርዘቃቸው ማለት ነው። ብቻ ወላሂ አንጀቴን የበላችን በጣም ያዛዘነችን ማለት ነው። እንደዛ ከመናገሯ መሳደቧ ተመናገር ማለት ካለማ ጫወቷ እንደዛ እየለመነቻ አታ ጫወታ ትሽ ግን መሳደቧ ሰድባት ነው ያወጣች። እየሰማቻት እኮ ነው፣ ወላሂ እህቲ ብንት ያለ የወፈቅች ያለችት እየለመነቻት ማለት ነው። አስቡት፣ ምን አይነት ጭካኔ ነው? ምን አይነት አረመኔ የሆነች ልጅ ናት? ለነገሩ ያው አንድ ሰው ለቤተሰቡ ያልሆነ ሰው ለገዛ ወንድሙ ለደምና ስጋው ያልሆነ ሰው ለባዳ እንዴት ሊሆን ይችላል? በደምና ስጋዋ እኮ በውሸት የመሰከረች ሴት ናት፣ ለጥቅም ብላ ማለት ነው። ምናልባት ወንድሟ በዛ ፍርድ፣ የሞት ፍርድ ቢፈረድበትም በሰው ሀገር፣ አስቡት አረብ ሀገር ከባድ ወንጀል ከተፈጠረ ያለውን ነገር ታውቃላችሁ። እንደዛም ቢሆን አስፈርዳበት ነበረና፣ እቺ አረመኔ ልጅ በወንድሟ ላይ እንደዛ ያደረገችው፣ በባዳ ሰው ባታዝን አይገርምም። በነገራችን ላይ አይገርም። እውነት ለመናገር ብቻ በጣም ነው ያችን ናት ያሳዘነችን። ሀቂቃ ሰው በዚህ ደረጃ እንዴት ሰው በዚህ ደረጃ እንዴት ጨካኝ ይሆናል? እናት ያለው ሰው እናት የወለደችው ሰው ችግርን ያየ ሰው፣ መቼም የኢትዮጵያ ህዝብ ችግርን አላየም አይባልም፣ በሞላ ጎደል ማለት ነው። እና በዚህ ደረጃ ሰው እንዲጨካኝ ይሆናል ወላ? በጣም ነው በጣም ያሳዘነኝና ለማንኛውም አላህ ስብሃነ ወተዓላ እንደዚህ ለተቸገሩ እናቶች አላህ ስብሃነ ወተዓላ እሱ የተሻለውን ሪዝቅ የተሻለውን ነገር ይስጣቸው። ሰጥቶ የማይናገረው የማያልቅበት ማለት ነው አላህ እሱ ስብሃነ ተዓላ ካሉበት ችግር ያላቃቸው። እንደዚህ አይነት ክፉዎችን ደግሞ አላህ ልብ ይስጣቸው። ሌላ ምን ይባላል? ውድ ቤተሰቦች ብያላችሁ፣ በሰላማችሁ ብዝት ይበላልኝ።